ሶስት ትውልድን በአንድ መድረክ የሚገናኝበትና አለማየሁ የጶና ጎሳይ ተስፋዬን ከሀያ ዓመት በኋላ አንድ ያደረገው የሸረጉድ ኮንሰርት ሚያዝያ አስራ ስምንት ቀን በሚሊኒያም አዳራሽ ሊካሄድ እነሆ ዝግጅቱን መጨረሱ ተነግሯል። ግን የእኛ የእነግርህ ለምን አንፈጥርም፣ ለብሬምስፎርም ሶስቱ ትውልድ የሚያገናኝ ኮንሰርት ማዘጋጀት አለብህ ወደሚለው ነው፣ ሁለት ገባህና ከዛ በኋላ ማንሳት እንችላለን። እዚህ መድረክ ላይ እንግዲህ እንደምታቆት ብሬስቶም ስናረግ ምን አይነት ምን አይነት አዲስ ነገር እንፍታለን ብለን ወደ ስራ የተሰራ ቢሆን ግን ይሄ ነገር ፋራዊ ወደዚህ ማለት ነው። ይህ ሶስት ትውልድ አንድ ያደረገው ኮንሰርት የተለያዩ ሁለቶችን በማድረግ ነው የሚቀጥለው ማለት ነው። የኮንሰርቱ አዘጋጅ የሆነው ሽርጉድ ኢንተርተይንመንት በዛሬው እለት ለጋዜጠኞች በሰጠው መግለጫ በኮንሰርቱ ላይ ኤፍሬም ታምሩ፣ ጉሳይ ተስፋዬ፣ አለማየሁ ይጦ እንዲሁም ሜላት ቀለም ወርቅ ኮንሰርቱን እንደሚያደምቁት እንዲሁም ደግሞ ካሁን ይፋ ያልተደረገ በወቅቱ የሚገኝ ድምፃዊም እንደሚኖር ተነግሯል። የሽርጉድ ኢንተርተይንመንት ያዘጋጀው የኮንሰርት የመግቢያ የትኬት መሸጫ ዋጋ ከ500 ብር ጀምሮ እስከ 15ሺህ ብር ሲሆን ከዚህ በፊት ባልተለመደ መልኩ በኢትዮጵያ አዲስ ነገርም ይዞ ብቅ ብሏል። ይህም በአንድ ጠረጴዛ አምስት ሰው ብቻ የሚገኝበት እና ለሀምሳ ሰው የተዘጋጀ በጠረጴዛ ሁለት መቶ ሀምሳ ሺህ መግቢያ ትኬት የሚከፈልበት ልዩ መስተንግዶ እንዲሁም ደግሞ ከሙዚቀኞቹ ጋር በተለየ መልኩ መገናኘት፣ አድናቆትን መግለጽ የሚቻልበትን ያመቻቸ አዲስ ነገር ይዞ ብቅ ማለቱንም አዘጋጆች ተናግረዋል። በኮንሰርቱ ላይ ከ አስር ሺህ እስከ አስራ ሶስት ሺህ ሰዎች ይገኛሉ ተብሎ የሚጠበቅ ሲሆን ዛሬ ምሽት ደግሞ አለማየሁ ኤርፖ ስለ እናት ያዜመው ነጠላ ሙዚቃ እንደሚለቀቅ የአለማየው ኤርፖርት የሆነው አላዛር አለማየው ለብስራት ሬዲዮና ቴሌቪዥን ተናግሯል። በኮንሰርቱ ለመታደም መደበኛውና ቀድሞ የሚሸጠው የትኬት ዋጋ 700 ብር፣ በዕለቱ በር ላይ 1 ሺ ብር፣ ቪይፒ 3 ሺ ብር፣ እንዲሁም ቪቪይፒ 15 ሺ ብር ለሽያጭ መቅረቡን ትኬቱንም በቴሌብር መግዛት እንደሚቻልም የሽርጉድ ኢንተርቴንመንቶች ገልጸዋል። የኮንሰርቱ የሰዓት ጉዳይን በተመለከተ ሚሊኒየም አዳራሽ አመሻሽ 12 ሰዓት ጀምሮ ክፍት የሚደረግ ሲሆን ሶስት ሰዓት ላይ ፕሮግራሙ የሚጀምር መሆኑንና እያንዳንዳቸው ድምፃውያኖቹ የየራሳቸውን ባንድ ይዘው እንደሚገኙም ተነግሯል። ኤፍሬም ታምሩ እንዲሁም ኮሳይና አለማየሁ ኢርፖን እንዲሁም ደግሞ ከአሁኑ ትውልድ ሜላት ቀለመወርቅን እያጣመረው ይህ የሽርጉድ ኤንተርቴንመንት ኮንሰርት በጉጉት የሚጠበቅ መሆኑም ተነግሮለታል።